ጥቁር ሀበሻ የቢላል እናት ከቤኑ ሽም ጎሳ ለአንድ ባሪያ ናት። ልጁም እንደ እናቱ ባሪያ ሆኖ ሲኖር አንዳች መብት የሌለው ከመረገጥ በቀር ነገን የማ ያለም የውመያ ባሪያ እረኛ የነበር የግመልያ። የአላህ መልእክተኛ የነብዩ መምጣት ወሬው ተዳረሰ በእያንዳንዱ ቤት በመካ አካባቢ እያነጋገረ የወቅቱ ረስ መሆኑ ተጀመረ የኮረንሽ ነገር ታላቅነት ንዶ ሙስሊምን ለማንገስ ታውታት አስክዶ መሆኑ የገባቸው የነቢዩ አላማ ማዶላት ጀመሩ በየቤቱ አድማ። በተለዩ መያ ኢብኑ ኸሊፋ ነበር በቤቱ ሰብስቦ ሴራ የሚያስተባብር በዚህ ጊዜ ቢላል ብዙ ነገር ሰማይ ያመዛዘነ ይህን አጉል አድማ የአላህ መላእክተኛ ጣዖታችን ንቆ ነብይነ ቢልም ራሱን አልኮ እውነተኛ ሰው ነው። ውሸት ባፋይ ጾር ታማኝ የታነጸ መልካም ስነ ለሰው ችግር ደራሻ ዛይልብ ያለው ጉድለት የሌለበት ፍጹም ሙሉ ሰው ነው እያሉ ሲያነሱ ባድማቸው መካከል እንደ ዋዛ ይሰማል። ጆሮ ሰጥቶ ቢላል ነቢዩ ተከታይ ከቶ እንዳያገኙ የሚያደርጉበትን መፍትሄ ሲመኙ ቢላል ይገርመዋል። የዚህ ሴራ ጥንስስ እንዴት ሁለት ምላስ ይኖረል ባንድ ራስ? ነብዩ ሙሐመድ ጥሩ እንደሆኑ በውይይታቸው ሁሉም እያመኑ ታዲያ ለምንድነው አድማ ማስፈለጉ? እያለ በእርጋታ አሰበ በወጉ። አንድ ቀን ወሰነ ነብዩ ዘንድ ሄዶ ለእስላም እጁን ሊሰጥ ሌላ ሁሉ ነግዶ፣ የሐሳቡን ፈጸመ በይፋ ገለጠ ከምንም ከምንም እስላምን መረጠ። ወሬው ተሰማና፣ የቢላል መስለሙ አሳዳሪው ጌታ የውመያ ደሙ ፈላ ገነፈለ በእጅጉ ተቆጣ፣ በሱ ባሪያ መስለን የሆነውን አጣ። በጣም ተናደደ በጣም ተበሳጨ፣ ቢላል በመስለሙ እሱ እየተቆጨ፣ ቢላልን ሊቀጣ ቃል ገባየ ማለ ፀሐይ ተመልሳ ትጠልቅም እያለ እጅግሩን አሰረው ከጋላ ሸዋ ላይ ከደረቱ አስችኖን ኳቴ ኳቴ ድንጋይ በጣም ደበደቡት፣ ገረቡት ሲበዛ ጣዖትን እንዲያመልቀውን ንዛ ቢላል ግን በፍጹም ከአሓድ በሰከር ካፉ ሌላ ይወጣም እንዴት ብሎ ይናገር። ይህ ቁረይሽ ሹማምንት እጅግ ተናደዱ፣ ሀፍረት ሆነባቸው ቢላል አካሄዱ። ያለረህራሄ በሳት ያጋሉ፣ ተኮሱት፣ ገረፉ ታወጥራ ያሉ ቢላል መለሰ ሻይል ማፌ አሀድ በየልሙት ለአላ ተሰይፌ አሀድ አሀድ አሀዱን እንስቶእስኪዎድክሺቢከተክቱት አልቻሉም፣ ሀሳቡን ምንም ሊያስለውጡት። በጣም ተበሳይተው ተስፋ እየቆረጡ ድንገት አቡበከር ከቦታው ላይ መጥቶ፣ አምላክ አላህ ነው ስላለ አንድ ሰው እንዲህ ማሰቃየት ምን ይሉት ክፋት ነው? በልከ ገዛህበት ክፍያ ጨምሬ ከፍዬ ልውሰደው ገንዘብ ክንቆትሬ አሉት፣ ለኡመያ ለባሪያ አሳዳሪው፣ ለእስልምናው ጠላት ደመኛ መሰሪው። ኡመያ መለሰ በጣም ጥሮ ገዛኝ በከንቱ ከሚሞት እኔም ገንዘብ ላገኝ። አቡበከር ገዝተው ቢላልን ወሰዱት ወዲያው ነፃነቱን በደስታ አወጁለት። ለአላህ መልእክተኛ፣ ነጻ የመውጣቱን አቡበከር ገልጸው ደስታወላ ለዲና ስደት አንድ አዛን አድራጊ መኖር ስላለበት ሆኖ አስፈላጊ፣ ዘር ቀለም የማይለይ አድሎ የሌለበት ነጻነት አልባሹ የእስልምና እምነት፣ ከባርነት መዞ ከትቢያ ፈልጎ ቢላልን መረጠው መዋዝን አድርጎ። የቁረይሾችና የሙስሊም ልዩነት እየከፋ ሄደ ወደ ምሩ ጦርነት በሙስሊም ተከታይ በነቢላል ዘማደል ክትን የሚሻት ፊሳት የሚያነድ ኡክበት የሚባለው ጨካኝ ሰው አውሬ ኡመያን ሰው መሃል አዋርዶ በወሬ በሙስሊም ህዝብ ላይ ሴፉን እንዲያነሳ ወደ ኋላ እንዳይለ ነፍስ እንዳይሳሳ የግድ አስገደደው። ተነሳ ሊዋጋ ፍልሚያው ተጀመረ የለም እንዳይነጋ ወጣ ካፎቱ ሴፍ ተመዘዘ ሰው አንገት ለአንገት እየተያያ ሞት የለው ሌላ መርቻ እናት ወዳይ ገቡ ይጠፋል ማምለቻ። ምድርቁና ስትሆን የደም ጎርፍ በላ። የዚህም የዚያም ሲከወድኩ የሰው ገላ ሰይፍ ላይ ሰው ስጋ ሲነጠስ የረጋባ ሸዋ አቧራ ሆኖ ሲጠስ። አላሁ አክበር አላሁ አክበር ያለ ሙስሊሙ በእምነት ፍቅር ሲነድ ያኔ ፊቱ የሚቆም እንደምን ያለውን ነጩ ሰይፍ ሲቀላ አንገት መሬት ሲወርድ። አላሁ አክበር አሀድ ትናንት የቢላል ጦር ዛሬ ግን የሙስሊም የሁሉም መፈክር መሆኑን ያወቀው ኡመያ በብልጠት ሞት ሳይቀድመው እጁን አስበ ለመስጠት አብዱራሕማን ማርኮት እጁን ይዞ ሲሄድ ፊቱ ተደከነ በድንገታ ይህ ሰው ቢላል ነበር የትናንቱ ባሪያ፣ አብዱራህማን ዞር በል ፈቀቅ በል ወዲያ። አለ ቢላል ነድዶት ሰይፉን አዘጋጅቶ የኡመያን አንገት ለመገን ተስጓግቶ። ተው ቢላል አይሆንም ይሄ ምርኮኛ ነው፣ አለ አብዱራህማን ኡመያን ሊያስትለው። ቢላል ተናደደ እጅግ ተበሳጨ፣ ኡመያን ለመግደል እየተወራቸ ኤው አብዱራህማን ያልደረገ ደም ነው የኔም ያንተም ወንድም በሰይፍ የገድለው እምልላለሁ አለው። ክዳነ ወመያ ነጻነት ልሸ ምን የልሁም ባሪያ ቢላል አጋዥ ጠራ፣ እናንተ ወንድሞቼ የክህደት መሬኑ መያን አግኝቼ! እሱ ነጻ ይሁን ቢላል ከናንተ ውስጥ እኔ ባሪያ ለሆን አሁን ለሞት ርስት የዲን አጋዦቹ መያን ከበቡ፣ ዘወራ ለአብዱራህማን ራገካ ተገቡ። ቢላል ዘለለና በተጠማ ሰይፉ

ተንጠራራ ሰይፉን ከፋ አድርጎ ቢላል ፊት ወራ። ከድል በኋላ ያላ መላክተኛ ቢላልን አቅርበው ልክ እንደ ጓደኛ፣ የተረጋጋና የሰከነ ኑሮ በመልካም መግባባት በእምነቱ አንተ የጀነት ሰው እስከመባል ደርሶ በነቢ አንደበት ነበረ ተሞግሶ። ከነብዩ ህልፈት በኋላ የነበሩት አቡበከር ሲዲቅ ቢላልን ወደዱት፣ በሙዓዚንነት እንዲዘልቅ ለመኑት፣ በእምነት በጽናቱ ስለሚመኩበት። ቢላል ግን አላቸው የልቡን አውጥቶ በፊ ሰቢሊላህ ሊኖር ሁሉ